ዕስተ ዜና፣ ቀንደኞቹ የተሃድሶ ቡድን መሪዎች አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ በህግ ቁጥጥር ስር ዋሉ። ሰላም ጤና ይስጥልን። ከንቁ ሚዲያ የዕለተ ሰኞውን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ዲያቆን ኢሳያስ ነኝ። አብራችሁን ቆዩ። በቅድስት ቤተ ክርስቲያናችን ሥርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት በመፈጸም የተጠረጠሩት አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ በሕግ ቁጥጥር ስር መዋላቸው ተገለጸ። አድና ተስፋዬ ተከታትለዋለች። ራሳቸውን መርጌታ እጽይ ስጦታውና መርጌታ ምስጢረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬ ቀን ተጠርጣሪዎቹን በቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህግ ባለሙያዎች ላይ አብይ ኮሚቴ አባል ጠበቃ አያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነባ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያናችን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስልዎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩል የወንጀላዊ ፍታክስ ቀርቦ በሂደት ላይ እንደሚገኝ አያይዘው ገልጸዋል። የሕግ ባለሙያዎች አዊ ኮሚቴ አባላት ጠበቃ አያሉ ቢታኔ በሰጡት መረጃ ኮሚቴው ወደፊት ጉዳይ ተከታትሎ የሚያሳውቅ መሆኑንም ገልጸዋል። የሆሳዕና በዓል በመላው ዓለም የኦርቶዶክስ አብያተ ክርስቲያናት በታላቅ ድምቀት ተከብሮ መዋሉ ተገለጸ። ተጨማሪ ያለን ከጌታችን አበይት በዓላት መካከል አንዱ የሆነው በዓለ ሆሳዕና በመንበረ ጸባውት ቅድስት ስላሴ ካቴድራል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በተገኙበት ተከብሯል። በዓለ ሆሳዕና በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ቤተ ክርስቲያን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በተገኙበትም ተከብሯል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባበት ዕለት የሚታሰብበት በዓል ሆሳዕና በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ቤተ ክርስቲያን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በተገኙበት በታላቅ ድምቀት ተከብሯል። የሆሳዕና በዓል በደብረ ብርሃን ቅድስት ስላሴ ቤተ ክርስቲያን ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሊቀ ጳጳስ በተገኙበት ተከብሯል። በዓለ ሆሳዕና በዲላ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ በተገኙበት በታላቅ መንፈሳዊ ስነ ስርዓት ተከብሯል። ሆሳዕናን የስሟ መጠሪያ ያደረገችው ከተማ የሆሳዕናን በሆሳዕና በዓል ብፁሕ አቡነ ማርቆስ የመንበረ ፓትርያሪክ ጠቅላይ ቤተ ክህነት ስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ኃላፊ ሊቀ ጳጳስ ብፁሕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት ብፁሕ አቡነ ህርያቆስ የሃዲያና ስልጤ ደቡብና ምዕራብ አፍሪካ ህጉረ ስብከት ሊቀ ጳጳስ በት በተገኙበት በታላቅ ድምቀት በሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተ ክርስቲያን ቤተክርስቲያን ተከብረዋል። በዓለ ሆሳዕና በቄለም ወለጋ ደምቢዶሎ ብፁዕ አቡነ ሩፋኤል የጋምቤላ ክልል፣ የደቡብ ሱዳን፣ የቤንሻጉል ጉሙዝ አሶሳ፣ የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆሮ ጉድሩ ወለጋ አህጉረ ስብከት ሊቀ ጳጳስ በተገኙበት በታላቅ ድምቀት ተከብሯል። የ2017 ዓ ም በዓለ ሆሳዕና በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ከሌሊቱ የኡደ ሥነ ሥርዓት ጀምሮ ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ሥራ አመራር መንፈሳዊ ኮሌጅ የበላይ ጠባቂ የቅዱስ ሲኖዶስ አባል የኢትዮጵያ ሃይማኖት ተቋማት ጉባኤ የሥራ አስፈጻሚ የቦርድ ሰብሳቢ በተገኙበት በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በድምቀት ተከብሯል። ብፁዕ አቡነ ኤርሚያስ የሰሜን ወሎ የሎ ሀገረ ስብከት ሊቀ ጳጳስ በተገኙበት በአለሆሳ እና በወልዲያ መንበረ ንግስት ኪዳነ ምረት ተከብሯል። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በተገኙበት በአለሆሳ እና በወልዲያ መንበረ ንግስት ቅድስት ኪዳነ ምረት ቤተ ክርስቲያን ተከብሯል። ብፁዕ አቡነ ኤርሚያስ ለዳዊት ልጅ መድኃኒት መባል ይገባዋል በሚል ኃይለ ቃል ትምህርትም ሰጥተዋል። የሆሳዕና በዓል በሐዋሳ ደብረ ምረት ቅዱስ ገብርኤል ገዳም ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ በተገኙበት በልዩ ድምቀት ተከብሯል። የሆሳዕና በዓል ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የሀገር ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል በተገኙበት በመንበረ ጵጵስና ጌቴሴማኒ ቅድስት ኪዳነ ምሕረት ቤተ ክርስቲያን ተከብሯል። የበዓለ ሆሳዕና አከባበር ከሀገር ውጪም በግብጽ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ብፁዕ ወቅዱስ አቡነ ታዎድሮስ ዳግማዊ በተገኙበት በታላቅ መንፈሳዊ ሥነ ሥርዓት ተከብሮ ውሏል። በማህበረ ቅዱሳን ጎንደር ማዕከል የሙያ ማህበራዊና ኢኮኖሚያዊ ዋና ክፍል የጤና ቡድን ለአብነት ተማሪዎች የህክምና ድጋፍ አደረገ። አድና ተስፋዬ ተጨማሪ አላት። በማህበረ ቅዱሳን ጎንደር ማዕከል የሙያ ማህበራዊ ኢኮኖሚያዊ ዋና ክፍል የጤና ቡድን በጎንደር ከተማ ደብረ ጽዬ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ለሚገኙ የአብነት ተማሪዎች ትናንትና ሚያዝያ አራት ቀን ሁለት ሺ አስራ ሰባት ዓመተ ምህረት የሕክምና ድጋፍ ማድረጉን ገለጸ። ድጋፍ የተደረገላቸው የአብነት ተማሪዎች የእከክ የሆርትላትል፣ የሳምባ ምችና የጨጓራ መድኃኒቶች ሲሆኑ የጤና ቡድኑ በሽታው ባለባቸው ተማሪዎችን ከዚህ በፊት መጥቶ በምርመራ ለይቶ መዝግቧቸው እንደሄደም ገልጸዋል። በሙያ ማህበራዊ ኢኮኖሚያዊ ዋና ክፍል የተደራጀው የጤና ቡድን ከዚህ በፊትም በአዘዞ አቡነ ተክለ ሀይማኖት ቤተ ክርስቲያን ለሚገኙ የአብነት ተማሪዎች ተመሳሳይ ድጋፍ ማድረጉን ገልጾ ክትትል ድጋፍ ወደ ሌሎቹ አብያተ ክርስቲያን አብነት ትምህርት ቤቶቹንም እንደሚቀጥልም ተናግረዋል። በሆሳእና በዓል ዋዜማ ብፁዕ አቡነ ኤልያስ ሊቀ ጳጳስ ለሁለት መቶ ሃምሳ ሰባት አገልጋዮች ማዕርገ ክህነት መስጠታቸው ተገለጸ። ተጨማሪ ያለን የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም የጋሞና አካባቢው ዞኖች ሀገረ ስብከት ሚዲያ የበላይ ጠባቂ ብፁዕ አቡነ ኤልያስ በመንበረ ጵጵስናቸው ለ257 አገልጋዮች ማዕረገ ክህነትን ሰጥተዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል እንዲሁም የጋሞና አካባቢው ዞኖች ሀገረ ስብከት ሚዲያ የበላይ ጠባቂ ብፁዕ አቡነ ኤልያስ መጋቢ ልዑል ቃለ ጽድቅ አበጀ፣ የሀገረ ስብከቱ ሂሳብና በጀት ክፍል ኃላፊ ሊቀስዩማን ቀሴ ሳሙኤል መኮንን የጎፋና ባስኬቶ ሀገረ ስብከት ዋና ስራ አስኪያጅ በተገኙበት ከጋሞና አካባቢው ዞኖች ሀገረ ስብከት እንዲሁም ከጎፋና ባስኬቶ ሀገረ ስብከት ውስጥ ከሚገኙ ከሁሉም ወረዳ ቤተ ክህነቶች አድባራትና ገዳማት ተወጣጥተው ለመጡ ደቀ መዛሙርት ለሹመት የሚያበቃቸውን ፈተና በተገዩ መንገድ ተፈትነው ያለፉ 240 ደቀ መዛሙርት ማዕርገ ሕክምና ሲያገኙ እንዲሁም 17 ዲያቆናት ማዕርገ ቅስና በድምሩ ለ257 አገልጋዮች ሚያዝያ 4 ቀን 2017 ዓ ም በመንበረ ጵጵስናቸው ማዕርገ ክህነትን ሰጥተዋል። በዚህ ዙር ብፁዕነታቸው ከጎፋና ባስኬቶ ሀገረ ስብከት ለተወጣጡ ለ35 ደቀ መዛሙርት የዲቁና ስልጣነ ክህነትን ሲሰጡ ቀሪዎቹ ከጋሞና አካባቢው ዞኖች ሀገረ ስብከት እንደሆኑ ማረጋገጥ ተችሏል። በእለቱም ስልጣነ ክህነት የተቀበሉት ደቀ መዛሙርት በየወረዳው ቤተ ክህነት ትምህርታቸውን በተለያዩ አድባራትና ገዳማ ሲከታተሉ የቆዩ ሲሆን በስርዓተ ቤተ ክርስቲያን መሰረት መስፈርቱን ላሟሉ 257 ደቀ መዛሙርት ነው የቅስናና የዲቁና ማዕረገ ክህነት የተሰጠው። ለጎንደር ደብረ ኃይል ወደ ብረ ጥበብ በዓታ ለማርያም ቤተ ክርስቲያን ሁለገብ የገቢ ማስገኛ ህንፃ ግንባታ የመሰረት ድንጋይ ተቀመጠ። አደና ተስፋዬ ተጨማሪ ያላት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰንበት ትምህርት ቤቶች ማደራጃ መመሪያ በማህበረ ቅዱሳን አስተባባሪነት በአቤጋስ ቅድስት ማርያም ማህበር የገንዘብ ድጋፍ በማዕከላዊ ጎንደር ሀገረ ስብከት ለጎንደር ደብረ ኃይል ወብረት ጥበብ በአተ ለማርያም ቤተ ክርስቲያን ሁለገብ የገቢ ማስገኛ ህንጻ ግንባታ በማዕከላዊ ጎንደር ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ዮሐኒስ የመሰረት ድንጋይ ሚያዝያ 3 ቀን 2017 ዓ ም ተቀምጧል በአቤጋስ ቅድስት ማርያም ማህበር የገንዘብ ድጋፍ አማካኝነት የሚሰራው ይህ ህንጻ አራት ቶሎል ያለው ህንጻ ሲሆን አገልግሎቱም በጎንደር በአታ ለማርያም ቤተክርስቲያን ለሚገኘው ብቸኛው የታሽ ቤት ያቋቋ ምስክር ጉባኤ ቤት ለደቀ መዛሙርት ማደሪያና፣ ለሰርከ ህብስት የገቢ ማስገኛ እንደሚውልም ተገልጿል። የአቤጋስ ቅድስት ማርያም ማህበር ከዚህ በፊትም ጉባኤ ቤቱን በሰርከ ህብስቲያን እያገዘ እንደቆየ የጉባኤ ቤቱ ምስክር መምህር መጋቢ አላፊ ኔታ ክቡር ጥላሁን ተናገ ተናግረዋል ከዚህ በፊትም ለዚህ ጉባኤ ቤት ማህበረ ቅዱሳን በጓራጌዎችን በማስተባበር ያስገነባው ለመቶ ሀያ ደቀ መዝሙርት ማደሪያ ና ልዩ ልዩ አገልግሎት የሚውል ባለ ሁለት ወለል ና ህንጻ የጉባኤ ቤቱን ችግር የፈታላቸው ቢሆንም ከደቀ መዛሙርቱ ብዛት አንጻር የማደሪያ ና የሰርግ ህብስ ችግር እንዳለባቸው የጉባኤ ቤቱ ምስክር መመርም ተናግረዋል የህንጻ ፕሮጀክቱን ሰርቶ ለማጠናቀቅ ስልሳ አምስት ሚሊዮን ምር እንደሚያስፈልግም ተገልጿል የውጭ ዜና ብፁዕ አቡነ ዲዮናሲዩስ የጀርመንና አካባቢው ሀገረ ስብከት ሊቀጳጳስ ሀገረ ስብከቱ ለገዳም መስሪያ ሊገዛ ባሰበው ቦታ አስመልክቶ መልእክትና የድጋፍ ጥሪ አስተላለፉ። ተጨማሪ አለ። የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ ብጹዕ አቡነ ዲዮናስዮስ ሀገረ ስብከቱ ለገዳም መስሪያ ሊገዛ ባሰበው ሀገረ ስብከቱ ለገዳም መስሪያ ሊገዛ ባሰበው ቦታ አስመልክቶ መልእክትና የድጋፍ ጥሪ አስተላልፈዋል። በእለቱም መላከመዊ ልሳነ ወርቅ ውቤይ፣ የሀገረ ስብከቱ ስራ አስኪያጅ ሊቀሮያን ዶክተር መርሻለህኝ፣ የሀገረ ስብከቱ ዋና ጸሐፊ ሊቀሮያን ቀሲስ ቤዛ መንግስቱ፣ የዱርስልዶርፍ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳዳሪ ሐዋርያዊም ሊቀ ትጉሃን ቀሲስ አብርሃም የሩስል ሳምን ደብረ ምጥማቅ ቅዱስ ዮሐንስ ቤተ ክርስቲያን አስተዳዳሪ፣ ካህናት፣ ዲያቆናትና ምእመናት የተገኙ ሲሆን ካህናት ዲያቆናትና ምእመናን ወምእመናት የተገኙ ሲሆን፣ የጀርመንና አካባቢው ሀገረ ስብከት ከተወሰኑ ዓመታት በፊት የአስተዳደር የጽሙና የትምህርትና ስልጠና የምርምር ተቋም ማዕከልና ገዳም ለመመስረት እቅድ አቅዶ ሲንቀሳቀስ መቆየቱን የገለጹት ሊቀ ጳጳሱ እቅዱን ለማሳካት በርካታ ስራዎች የተሰሩ ቢሆንም ማዕከሉን ለማቋቋም ግን ቀዳሚውና ዋናው ስራ ቦታ ማግኘት በመሆኑ ቦታውን ለማግኘት የቦታ መረጣ ስራ ሲሰራ መቆ የቱን አውስተዋል። ከቦታ መረጣው ጋር በተያያዘ የሚገኙ ቦታዎች ከእቅዳችን በታችና በላይ የሆነ ላለፉት ጊዜያ ስንቸገር ቆይተናል ያሉት ብፁዕ ሊቀጳጳሱም ከብዙ ጥረትና ድካም በኋላ ላሰብነው የገዳም ቦታ ይመጥነናል ብለን ያሰብነውን ንብረትነቱ የካቶሊካዊት ቤተክርስቲያን ገዳም የነበረ ቦታ አግኝተናል ያሉ ሲሆን በዛሬው ዕለትም ይህን ቦታ ለማየት ነው የመጣ ነው ሲሉ ገልጸዋል። ቦታውን በማየታችንም የረዳን እግዚአብሔር እናመሰግናለን ያሉ ሲሆን በገዳሙ ወይም በማዕከሉ በውስጡ ሊሰራ የታሰበባቸው ወደ አራትና አምስት የሚደርሱ የስራ ዘርፎች ያሉ ሲሆን የአስተዳደር ማዕከል፣ የትምህርትና ስልጠና ማዕከል እንዲሁም የምርምር ማዕከል ጥቂቶቹ ናቸው ሲሉ ገልጸዋል። ቤተ ክርስቲያናችን ታላቅ ቤተ ክርስቲያን መሆኗ የታመነ ቢሆንም ባለንበት አካባቢ ግን እንደ ሌሎች እህት አብያተ ክርስቲያናት ለቤተ ክርስቲያኗ የሚመጥን ስራ ተሰርቷል ለማለት ያስቸግራል ያሉት ብፁዕ ሊቀጳጳሱ የዚህ ገዳምና ማዕከል መመስረት ሀገረ ስብከቱንና አስተዳደሩን ሊያጠናክር የሚችል ስራ ነው ሲሉ ገልጸዋል። ሌላው ቦታው የተፈለገበት ምክንያት የአብነት ትምህርትን ለማስፋፋትና መንፈሳዊ ኮሌጅን ለመክፈት ነው ያሉት ሊቀ ጳጳሱም በተጨማሪም ለምዕመናንም የተረጋጋ የሱባኤ ቦታ ይሆናል ሲሉ ገልጸዋል። ይህንን ቦታ እግዚአብሔር ለኛ አሳልፎ ሰጥቶናል። እግዚአብሔር የሰጠንን ቦታ በኛ ስንፍና ምክንያት እንዳናጣው ከእኛ የሚጠበቀውን እናድርግ ያሉት የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮናሲዮስ ቦታውን ገዝተን እንድናጠናቅ የተሰጠን ጊዜ ስድስት ወር ብቻ በመሆኑ ብንችል ከተቀመጠው ጊዜ በፊት ገዝተን እንድናጠናቅቅ የሁላችንም አስተዋጽኦ ያስፈልጋል ብለዋል። ከገንዘብ በተጨማሪም በሐሳብም ሆነ በጸሎት ለዚህ ጉዳይ መሳካት ልናግዝ ያስፈልጋል ያሉት ብፁዕ ሊቀጳጳሱም ይህ የድጋፍ ጥሪ ለእኛ ሀገረ ስብከት ብቻ ሳይሆን በመላው ዓለም ለሚኖሩ የኦርቶዶክስ ተዋህዶ ልጆችም ነው ሲሉ በመግለጫቸው አሳውቀዋል። በመጨረሻም ሊቀጳጳሱ ሁሉም ኦርቶዶክሳዊ ለዚህ ታሪካዊ ስራ መሳካትም ድርሻውን እንዲወጣ ሲሉ የአደራ ቃላቸውን አሰምተዋል። ሚያዚያ 6 ቀን 2017 ዓ.ም. ምረት ከንቁ ሚዲያ የተዘጋጀላችሁ ንቁ ዜና ይህንን ይመስል ነበር ከቀሪ የንቁ ሚዲያ ዝግጅቶች ጋር ቆይታችሁ እንድታደርጉ ጋብዛለሁ ሰላም ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር